ምሩና እና ሆሜ ያው መልካም የትዳር ዘመን ይሁንላችሁ። ተጋባችሁ ነው ወይ ተፋቀራችሁ ነው እንዴት ነው ነገሩ? እንዴት እንዴት ነው? ለማንኛው የእውነት የእውነት ተጋቡ። ትንሽ ቆይታችሁ እንደ ጽናትና እንደ ክሮቤል እንዳተከራበቱ ማለት ነው። አደከሙት እኮ እስካሁን። ሲድ ምንድነው ሲዛብጡ ሲዛብጡ በዛ ወጣ በዚህ ገባ አንድ ጊዜ አንዱ ያከስራል፣ አንድ ጊዜ አንዷ ታከስራለች። ሁለቱም እየተከሳሰሩ እየተከሳሰሩ ወይ ወደዚያ ላሉም ወይ ወደዚ ላሉ። አንድ ጊዜ ፍቅ ማነች ጽናት ፍቅሩ ያገረሸባታል። እሷ ደግሞ የሆነ ይሉኝታ የሚል ነገር ይይዛታል ማለት ነው። በቃ አደራ ከሆነ አደራ ነው። ይሄ ማናቸውም የሆነ ነገር ለማስቀመጥ ስትፈልጉ ጽናት ጋ ውስታቸው አስቀምጡ። ያው የአደራ በዚያ አትታማም። የክሮቤን እናት እና ክሮቤን አባት አደራ ያሏት ነገር አደራሉን በስነስርዓት ታስቀምጣለች ማለት ነው። በቃ ትወጣዋለች። በጥቅሉ ያው የአደራ ሰው ነች እና ሰሞኑ ያው ክሮቤ አባት ያችን ሲያመጣ ያው ሰምታቸዋል አይታቸዋል። ስለዚህ እሷ ስትል ደግሞ እንግዲህ ፍቅሯን አገር ሽታለች ማለት ነው። አሁን ትወደዋለች። በሱፊክ ደግሞ ያዝኑ ቀቡኝ ትላለች እንደው እንደው ግራ ግብትን ማስተረጋችንና ምን እንደምንልም ምን እንደምንጽፍም ግራግብ ክሮቤም ደግሞ እንደዛ። ከዛ ደግሞ ፊት ለፊት ቁጭ ብለው ባሽሙር ባሽሙር እንትን ለሚሉት ነገር ደግሞ ስትንሽ አስጊ ነው ማለት ነው። የሆነ ጊዜ ነቃችና ምነው ስሜን ጠርታ አትናገርም አለች እኮ እኔም እንዴ ነው ምለው እንቅጭ እንቅጩ እሱ ማን እየጠራ ያለው ነገር መናገር ነው እንጂ በዚህ ወጣ በዚህ ገባ የፍቅር መስዋዕትነት ከፈልኩ ገደል ትከታለች ይከታል ምናምን ምናምን እያል ሰው በፊቱ ከተቀመጠ አሽሙር ምን አስፈለገ? ስለዚህ በቀጥታ እንዳለችም እንደሷ በቀጥታ ብትናገር የተሻለ ነው ብዬ አምናለሁኝ። ምናለሁኝ በአሽሙር የተጀመረ ነገር ጥሩ አይደለም ማለት ነው። አንተ ደግሞ ሆነ ስትሰባጭ ወይም ደግሞ ስትናደድ፣ ሁሌም ያው ትጠጣለ እሷ ደግሞ ያስችላትም እና ትጠብቃለች። እንደው ፈርዶባታል ማለት ነው። እና ማንን ለማናደድ ነው አሁን? እሷም ትወዳታለህ፣ ያችኛው አዲስ የመጣቸውም ትወዳታለ እንዲህ ነው አሁን። አንተ ብዙ ጊዜ እኮ ግራ የምታጋባን ከሚመጡ ሴቶች ሁሉም ስራ ማጨብጨብ ነው ማለት ነው። በቃ በአንዱ እንትን አትልም፣ ማጨብጨብ የመጣ ሁሉም ትወዳለ የመጣ ሁሉም እንደ ድመት ማለት ነው። አ ድመት ራሱ እንደዚ አያደርግም። ስለዚህ ስነ ስርዓትን ያዝና፣ አንዷን ያዝ። አዳዲስ ከሚመጡ ሁሉ መታጨብ ጭብ ነው። የአባትም ደግሞ ንገረው፣ ምን ችግር የለም። ሁመን ቁርጥርጥ አድርገ የምን ሽንት መደባበቅ መደበቅ አያስፈልግም። ና ፋዘሮች የቤተሰቦች ነግረ ወደ ገደለው ገባ ማለት ነው። ልክ እንደ ናሁሜና እንደ ምሩ ማለት ነው። ይው ምርና ናሁሜ በአስራ አንደኛው ሰዓት እወድሻለሁ እወድሃለሁ ሳይባባሉ እሱ እያለ እሷ ሳትገልጽ፣ ያው በሼም የተያያዙ ማለት ነው። ሁለቱም ይዋደዳሉ፣ ነገር ግን ያለ መግለጽ ደግሞ የግድ በአንዱ አካል መውጣት ነበረበት። ሴቷ ደግሞ በአንድ ይሽያት ለመውናት ነው የሆነ ግግም የሚባል ነገር አለና ውስጧን እየወደደ ያው ዛሬ እውነቱ ሲነግራት በቀጥታ አሁን አሽሙሬ ለመሆን እንደ ናሆሜ እንደ ክሮቤ እና ጽናት ማለት ነው። በቀጥታ ነው ጠየቆች፣ በቀጥታ መልሽ። እወድሻለሁ አፈቅርሻለሁ፣ መልስ ስጪኝ አሁን ባለ፣ በቃ ይሄ ነው። ለምን ወደ ዙራ ጥምጥም አስፈለገ? በቃ ማንኛው ነገር ስጠይቁ ልክ እንደ ናሆሜ እውነታው ጠይቃቸው፣ በቀጥታ ስትሬት ማለት ነው። ስለዚህ ያኔ መልሳችሁ ታቃላችሁ ማለት ነው። ስለዚህ ያንሲላ ደግሞ አልወደህ ማለች አላፈቅርም አለች። ከዛ በቃቸው ብሎ ሲሄድ ጠራችው እና በቃ እፈቅርሃለሁ አለችው። የሌለ ደስታ ነው ተሰማው። በአንድ ቀን ቤታቸው አንጥፈው እንግዳቸውን ጠርተው ጋብዘው አፈስሽኝ፣ አንቺነሽ አፈስሽኝ፣ እኔ ተናፈስከኝ እያሉ ፍቅራቸው እየተገላለጹ ያው ጽናትና ክሮቤ በቅናት ቅጥል ብሎ እነሱ እነዛ ሲለው እነሱ ደግሞ በአሽሙር ባሽሙር ሴቶች ይጎዳሉ። ሴቶች በቃ ክሮቤ እኮ የሌለ ነው የሚያወራው። ና ያው እነ ናሆሜ የቀደማ ሆነ የያዘው። እነሱ መቼም ጭቅጭቅ ነው ዘንዘ የለም። ናሆሜ እንዳንተ አደለም። የሆን ነገር እንትን ሲል ሄዶ አይጠጣ ማለት ነው። ስለዚህ ወደ ለገደለው ግቡ። አሁን ከዚህ የምንወስደው ምንድን ነው? በጥቅሉ አጭር መልስ፣ እኔ እራሱ አጭር መልስ ፈለጋለሁ ከእናንተ። በዚህ ሰዓት ምንም እየወሰድኩ እየተማርኩ አደለምና የሆነ እዚህ ባዜንከ የሆነ ነገር ነው የምትለቁት፣ ምናምን ነገር እሺ። የቱ ነው እሺ? ጽናት ባለ አደራ ነች። በቃ ከዚህ በኋላ እንደው ባለ አደራው እሺ፣ እሱን በጣም ታማኝ ነች። የንትንዋን በቃ የራሷ ነገር ታፈርሳለች። የታማኝነቷ ብዛት ማለት ነው። ስለዚህ በዚህ ትሞታለች። ይሄን በሷ ተምር ያለው ሌላ የሆነ በቃ በዚህ ወጣ በዚህ ገባ የማይባል ትርኪ ምርኪ ነገር ነው እየለቀቃችውና ወደ ገደለው ግቡ ማለት ነው ትዳር የምትይዙ ከሆነ ወደ ቀጣይ ያዙና አሳዩን። አዎ በቃ ክሮቤ ደግሞ ከመጣ ሁሉ መታጨብጭብ። አሁን ከአንተ ምን እንማር? ቤቲም ስትመጣ፣ ሱሲም ስትመጣ የሚመጡ ሁሉም ከነሱ ቀልብ ወደዛ ነው መሄደውና ይሄ ነገር ብታስተካከል ባይ ነኝ። የሆነ ዝባዘንኬ ነገር እያስተላለፋችሁ ነው። መሪ ጠፍቶባችሁ ይሁን ወደ የት እንደምትሄዱ ግራ ገብቷቸው ይሁን አላውቅም ስለዚህ፣ ምንም እኔ ይህን እንጃ፣ በቃ የራሴን አረዳድ ይሁን አርጋቅም፣ ምንም በአሁኑ ሰዓት እየወሰድኩ አይደለም፣ በእናንተ እየተማርኩ አይደለም። እና ካልሆነ እንለቃችኋለን፣ አስካክላችሁን ትበሉ። እሺ፣ ፍቅር ፍቅር አለች። አስጥቁድ ይስጠቅ። አዎ፣ ጽድቅ ነው የሚባለው። አዎ፣ በቃ ወደ መጨረሻው ይሂድ፣ ወደ ገደለው ይሂድ። በቃ ይሄ ነው የኔንትን ማለት ነው። እያታለላችሁን፣ አታታሉን፣ የምትነግሩ ነገር በተከል ነገሩን ካለበዛ ዋ ብያለሁ። ሰላማችሁ ይብዛ። ባይ ባይ